እዚህ ጋር የማሳያችሁን የአንገት ወርቅ አንዲት የመዳም ቅመም እህታችን እየገዛችው ነው። ውድ ቤተሰቦቼ ምን ያክል ነው ዋጋው የሚለውን ወደኋላ ላይ ይነግራችኋለሁ። አሰላም አለይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። መገዳችንን አላህ ሰላም ያደርግልን። ዛሬም እንደተለመደው በአዲስ ቪዲዮ የወርቅን ዋጋ የማሳወቃችሁ ይሆናል። ዛሬ ቀኑ ሰኞ ነው ሜይ 26 2025 የሰኞ የቀን ውሎ ምን ይመስላል የሚለውን አብረን የምንመለከት ይሆናል። ቀጥታ ወደ መጣሁበት አልፋለሁ ማለት ነው። ዛሬ በሪያድ 1 ግራም 24 ካራት 471 ሪያል እየተሸጠ ይገኛል። 22ቱ ካራት 438 ሪያል በመሸጥ ላይ ይገኛል ማለት ነው። 21ዱ 4 ካራት 421 ሪያል እየተሸጠ ይገኛል። 18 ካራት 371 ሪያል በመሸጥ ላይ ነው ያለው ማለት ነው። ውድ ቤተሰቦች ይሄ ሪያጅ ላይ ያለው የወርቅ ዋጋ ነው። ጅዳ ላይ 1 ግራም 21 ካራት የባህሪን ወርቅ ከደሪባና ከመስነእያ ውጭ የግራሟ ሂሳብ ብቻ 350 ሪያል ነው። መስነእያ ጋር ከመስነእያ ጋር አንዷ ግራም 380 ሪያል ነው ማለት ነው። ውድ ቤተሰቦች ደሪባ ሳይታሰብ የግራሙና የመስነያው ሂሳብ ብቻ ማለት ነው። እንግዲህ መካ ላይ አንድ ግራም 21 ካራት የባህሪን ወርቅ 367 ሪያል እየተሸጠ ይገኛል። ጦይፍ ላይ አንድ ግራም 21 ካራት የባህሪን ወርቅ 360 ሪያል እየተሸጠ ይገኛል ማለት ነው ውድ ቤተሰቦቼ። እንዲሁም መዲና አንድ ግራም 21 ካራት የባህሪን ወርቅ 365 ሪያል በመሸጥ ላይ ይገኛል። ውድ ቤተሰቦቼ ጅዛን ላይ 1 ግራም 21 ካራት የባህሪን ወርቅ 359 ሪያል እየተሸጠ ይገኛል ማለት ነው። ይሄ የዛሬው የሰኞ የቀን ውሎ በሳውዲ አረቢያ ያለው የወርቅ ዋጋ ይህንን ይመስላል ማለት ነው። ውድ ቤተሰቦቼ እና ሙዶችዬ በመቀጠል እዚህ ጋ የማሳያችሁ ወርቅ ምን ያክል ነው ማለታችሁ አይቀርምና ያው ለማወቅ ከቸኮላችሁ ነግራችኋለሁኝ። ይሄ ወርቅ የተገዛው 5500 ኦሪያል ነው፣ ከሀብሉ ጋር ማለት ነው። ውድ ቤተሰቦቼ ያው ወርቅ አሁን ላይ በጣም ተወዷል። የሚገዛበት ሰዓት አይደለም። ምናልባት ወደ ሀገር ገቡ ተነስታችሁ ካልሆነ በስተቀር አሁን ወርቅ ባትገዙ አሪፍ ነው። ቢያንስ ታገሱ፣ ሁለት ወር ሶስት ወር ተቀምጣችሁ ከዛ በኋላ ቢያንስ ከወጠኔ በኋላ ብትገዙ አሪፍ ነው። ወጠኒ ላይ ወጠኔን ይዞ ከዛ በኋላ ማለት ነው እንጂ አሁን በጣም ውድ ነው፣ እና ታገሱ ነው የምላችሁ። እኔ አሁን አትግዙ፣ ታገሱ የተወሰነ ቀነሳ አደረገ ድረስ እና እንደምታወት አሁን ይቺ ወርቅ ያው እንደምታውት ናት ትንሽ ናት። ነገር ግን ገንዘቧ ምን ያክል እንደሆነ አስቦት እስኪ፣ 5500 ሪያል ማለት ነው። እንደ ድሮ ቢሆን አሁን 3000 ሪያል ነበረ። ይሄው ዋጋው አሁን ላይ በጣም ውድ ነው፣ እና እንዴት እህታችን ናት እንግዲህ የገዛችው፣ አላህ ይባርክላት ከሌባይን ይጠብቅላት ማለት ነው። የሀገራችንን ሌቦች ያውታቁታላችሁ አላህ ይጠብቅላት። ሌላ የሚባለው ነገር የለም። በመቀጠል እንግዲህ በሌሎች ሀገሮች ኢትዮጵያን ይዞ እንዲሁም በውጭ ሀገር ዱባይ፣ እንዲሁም ደግሞ ኳተር፣ ኮይት፣ ጆርዳን፣ ጀርመን፣ አሜሪካን፣ ሌሎች ሌሎች ቦታ ያላችሁ ዛሬ እያልነገርኳችሁ ኢንሻላ በቀጣይ አዲስ ቪዲዮ ይዤ እመጣለሁኝ። በዛም ሰዓት ሁሉንም የምነግራችሁ ይሆናል። ላይክ እያደረጋችሁ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ያው ተከታተሉ ማለት ነው። ውድ ቤተሰቦች አበረታቱኝ። ያው ይጠቅማል ብዬ ነው ለእናንተ እያቀረብኩ ያለሁት። አበረታቱኝ፣ አምሳ ሺ አስገቡኝ። እንሻላ እንደምታስገቡኝም ተስፋ አደርጋለሁኝ። በየቀኑ ለመስራት እሞክራለሁ እንሻላ በኢዝኒላ። በየቀኑ እለቅላችኋለሁ ያለውን ዋጋ ተወደደም ቀነሰም ያው ማወቅ ስላለባችሁ አቀርብላችኋለሁ ማለት ነው እና ውዶችዬ፣ ወርቅ ስትገዙ ማወቅ ያለባችሁ ነገር አንድ የምነግራችሁ ነገር ምንድን ነው? ሁልጊዜም እንደምነግራችሁ ሀያ አንድ ካራት የባህሬን ግዙ፣ ሀያ ሁለት ግዙ፣ ሀያ አራት ግዙ፣ ከዛ በታይ ያለውን አትግዙ ማለት ነው። አስራ ስምንት አትግዙ ምንም ጥቅም የለው። ኢትዮጵያ እራሱ ይዛችሁ ብትሄዱ በርካሽ ነው የሚገዟችሁ ማለት ነው። ከገዟችሁ በርካሽ ነው የሚገዟችሁ። መግዛት ያለባችሁ ሀያ አንዱን እና ከዛ በላይ ሀያ ሁለት ሀያ አራቱን ግዙ። ገንዘባችሁን ካወጣችሁ አይቀር እናንተም ወደፊት ብትሸጡት እንኳ የሚጠቅምን ነገር ነው መግዛት ያለባችሁ፣ ገንዘባችሁን ማውጣት ያለባችሁ አንዳንድ ሰው ምን አለ መሰላችሁ አሁን ላይ ገንዘብ ሳይኖራቸው ነገር ግን ወርቅ መግዛት ፈልገው ቀለል ያለች ነገር ይፈልጋሉ። በኋላ ግን ጥቅም የለውም እንዳልኳቸው እንዳልኳችሁ 18 ካራት ያው የሀገራችን ፎርጅድ ባሉት የሀገራችን ወርቅና 18 ካራት ልዩነት ያለው አይመስለኝም። ሀገራችን የኢትዮጵያ ወርቅ ማለት ነው። በምን ለብሳችሁት ለጊዜው አዲስ ሆኖ ያምራል። ግን የተወሰነ ጊዜ ስለብሱት የሆነ ምንድን ነው የሚበላው ነገር አለ። መልኩ ይቀየራል። የግድ ማሳጠብ አለባችሁ ማለት ነው። ይታጠባል እና ጨክናችሁ ጥሩ ነገር ያድርጉት። ገንዘባችን ገንዘባችሁን ከቻላችሁ ሁል ጊዜ የምንደምላችሁ ወርቅ ግዙ። ወርቅ መጀመሪያ አይሆንም። መጀመሪያ ስላችሁ መጀመሪያ መቀደም ያለበት ቤትና ቦታ። ቦታ የሌላችሁ ልጆች ቦታ ግዙ፣ ከዛ ቤት ግዙ፣ ካላችሁ ገንዘብ ማለት ነው። ነገር ግን ይሄ ይህን ታላችሁ ወርቅ ግዙ። ወርቅ ጠቃሚ ነገር ነው። ቦታ መግዛት ካልቻላችሁ ወርቅ ግዙ። ገብታችኋል? ለምንድ ነው ወርቅም አያከስርም፣ ቦታም አያከስርም፣ እየጨመረ ነው የሚሄደው። ቤትም አያከስርም፣ እየጨመረ ነው የሚሄደው። ይሄ ሶስቱ ካላችሁ በቃ ገንዘባችሁ እየጨመረ እንጂ እየቀነሰ አይሄድም ማለት ነው። ያው ትረዱኛላችሁ ብዬ አስባለሁኝ። የባንክ ቤት ገንዘብ ብታስቀምጡ ያቺኑ ብሯን ነው ይዞላችሁ ቁጭ የሚለው። በተለይ የኛ ሀገር ብር ያው ወድቋል፣ ምንም ፋይዳ እየሰራ አይደለም። የባንክ ቤት ብር አታስቀምጡ። ከቻላችሁ ቦታ ግዙ፣ ካልቻላችሁ ከቻላችሁ ቤት ግዙ ማለት ነው። ካልቻላችሁ ቦታ ግዙ። ቦታ ብትገዙ እያተረፈ ነው። አመት ቢቀመጥ ብዙ ብር ነው የሚያተርፋችሁ። ይህንን ነው የምመክራችሁ ለውድ እህቶች ማለት ነው።